የሚሰሩ አሪፍ አሪፍ ናቸው፣ በጣም ደስ የሚሉ ናቸው። ገር ነው፣ ተሰባሪ ነው። እዚህ ሚስማሯ ከታይ እንደ ትገባል ማለት ነው። ይሄ ተገባ በኋላ ይሄ ብቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደነት ክብራችሁ ክብራትና ክብሯን የጀማል ፋሚሊዎች እንደት ናችሁ? ሰላም ሰላም ብያለሁ። እንደውም ላይክ ሼር በማድረግ ደባለቁ። ይሄን ነረከቦት የማሳያችሁ በጨፋሮቢት ሲሆን ጨፋሮቢት ላይ የተሰራ እዚሁ ተሰርቶ የቀረበ ነው። ከውጭ የመጣም አይደለም። ከአዲስ አበባ የመጣ ነው አይደለም። እዚሁ ጨፋሮቢት ላይ ነው የተሰራው በባለሙያ እየበዛ ይገኛል። እዚሁ ጨፋ ላይ ተሰርታለች። እንደምታወት ይሄ በጣም ወርቃማ የመሰለ በጣም ቆንጆ የሆነ አሰራር ነው። መስታወት ላይ ግዛዙ ላይ የተደረገ ነው። እነዚህ የአድርሶች የስኳር ማስቀመጫዎች ናቸው። እኒህ ደግሞ ሰርቪሶች ለሻይ ስኒሆን እዚህ ላይ ተደርጎ ዘወር አድርጎ መስጫም ሰርቪሶች ለብቻው አላቸው። ዋጋቸውን እስከ መጨረሻው እንድትከታተሉ ነግራቸዋለሁ ማለት ነው። ይሄ ፈንዲሻ ምናምን የማረጃ ነው ማለት ነው። በጣም ደስ የሚል ነው። ማሻላህ፣ ተባረካለህ። እንደዚህ አሰራር በዚሁ በሰፈራችን ላይ በወረዳ ናት፣ ጨፋሮቤት ወረዳ ናት በይላይ መስራት ተጀምሯል። እንደምታወስ እዛ ላይ ታስቀምጣላችሁ። ማንኛውንም ማስቀምጫ ትሆናለች። እንመልሳት፣ እዚሁ እናስቀምጣትና እንትን እንላለን ማለት ነው። በጣም ደስ የሚል ረከቦት ነው። በዛጎል በምናምን ተደርጎ የተሰራ ነው በጣም ደስ የሚል ረከቦት ነው ማለት ነው እንትኑ ይሄ እንደውም ተውጭ የሃያ ሺና ሰላሳ ሺ የሚሸጠው ረከቦት አይነት ያስመስላል። ይሄንኛውም ደግሞ አሪፍ ረከቦት ዋው! ይሄም አለ። ይሄ አልሙኒየም ነው ዙሪያው፣ ውስጡ ግዛዝ ሆኗ በአልሙኒየም የተሰራ ነው ማለት ነው። አሪፍ ናት። ዛጎል ምናምን ያሉ በቃ በጣም አሪፍ አሪፍ ነው። ይሄንኛው በጣም ደስ የምትል በዛጎል ሆነ ምንድን ነው የምንባለው የምንለው እዛ ጎል ይባላል። በዚህ የተሰራ ይሄ በዛ ጎል ነው የተሰራው። ከላይ ምን እንደተሰራ ባላውቅ፣ ከላይ የሆነ ዛጎል አድርገው በሆነ ፈሳሽ ነገር ነው ከላይ ፍስስ የሚያደርጉበት። ይሄን ማለት ነው ፍስስ ያደርጉበታል ከላይ። ይሄ ውስጡም ከስር አለው። ተደራራቢ ተደራራቢ ነው። በጣም ደስ የሚል ነው። ከላይ የስኳር የእንትንም እንደዛ እንደግዛዙ አለው። ከጎን ያለችዋ ብረት ጠንካራ በጣም አሪፍ ብረት ናቸው። ዙሪያውን አርገው ዙሪያዋን እችን ዛጎል አርገውባታል ማለት ነው። የስኳር ወይንም የአዱርስ መያጃ ትሆናለች። ለአዱርስ ጭ ጎን ያንኛው ትልቀኛለ ደግሞ ያ ለእንትን የሆነ ማ ነው እ ለአዱርስ ትሆናል። በጣም በተለየ ጌጥ የተሰራው ይሄ ስኳር ይሆናል ማለት ነው። የስኳር እቃ ማሻላ ተባረካላ። ማሻላ ተባረካላ። ስለዚህ ማዘዝ ተፈለጋችሁ ዙሁ ጫፋሮ ቢታ አለላችሁ። በጣም ደስ የሚል እቃ ነው ይሄ 3500 መጨረሻው። የመስታወቱ ደግሞ ያንኛው 6500 ብለው ነው ዋጋውን ያወጡለት። በእንደዚህ እንዲሸጥላቸው ነው ያስረከቡን ማለት ነው። ማሻላህ ተባረካላ ብያለሁኝ። በወጥ መስሪያዎች ሳህኖች ላይ እንቀጥላለን። እስከ መጨረሻው ተከታተሉ። ዳይ ወደዛ ተመልካቾች በጣም አሪፍ የሆነች ይሄው ሳህኖች ናቸው፣ ለወጥ የሚሆኑ በስቶፕ እና በከሰል የሚሰሩ አሪፍ አሪፍ ናቸው። በጣም ደስ የሚሉ ናቸው። እነዚህ ባለ ሶስት ተደራራቢ ናቸው። ዋጋቸው በመጥናት አያጃቸው እንጨት አላቸው። እነዚህ በጣም አሪፍ አሪፍ ናቸው። እነዚህን እንዴት እንደሆኑ እስከመጨረሻው እንድትከታተሉ ተወድሁ፣ አሳያችኋ ነው ይሄን። አሁን ግጣሙን ገጥሜዋለሁኝ የዚህን ግጣም የራሱ ይህንኛው ራሱን የቻለ ሲሆን በጣም አሪፍ ናቸው። ተዚህ እንጨቶች ናቸው ለመያዝ አይግሉም ማለት ነው። ይሄ መስታወት ነገር ነው ተሰባሪ ነው። በዚች ላይ ትንፋሽ አላት የምትነፍስ የምወጣባት አላት ማለት ነው። ማሻላህ ነው ግጥም ይላል። ይሄ ግጥም ነው የሚተነፍስበት። በጣም እፍን ስለሚያደርገው በዛ ተባይ ስለዳን ማለት ነው። የመገንፈል ባህሪውን ይቀንሳል ማለት ነው። ለሴቶች ማስረዳት ቢከብድም ያ አንድ አንድ ልንገራችሁ ብዬ ነው። እነዚህ የነዚህ ጭቃዎች ግጣማ ተገጠመችን የነዚህ ይገታቸዋል ማለት ነው። እዚጋ እነዚህ ብረቶች ሁለት ናቸው። ምናልባት እንዳንሸወድ እንዳንሸወድ እነዚህ ተደራርበው የለም እንዳትሩ ይዝመታችሁ ገዝታችሁ የለም እሳ እንዳትሩ ይሁ በግድን ያላቀኳቸው እነዚህ ማለት ነው። እነዚህ ከየትነ የሚውሉት ለማሰር እንዳይሸግራችሁ አንድ ቡለን አለን። ይሄ የራሱ ከላይ ማረጃ ነው። ይሄ አለ። ይቺ ቡለኗናት። ይቺ ነገር መኖር አለባት ይቺ አፍና አፈናጠጣ የሚይዘው ማለት ነው። ይህቺ ትንሽ ነገር ናት፣ ነጭ ግጣም ያላናት። እሷን ከየት ነው የምንጠቀመው? ከስር ነው የምንጠቀማ። ከስር ከዚህ እናደረጋለን። ይችን ቡለን ከዚህ ጋር እናስገባለን ማለት ነው። ይህዝህ እነዚህን መጀመሪያ እንደዚህ የሚሆን እናስገባለን፣ እንደዚህ እናስገባቸዋለን። ማን አፍና ትይዛለ። ማ የሚስማ እንትኖ ማሰሪዋ ወደ ውስጥ እንዳገባ አፍና የሚይዝ ማለት ናት ይህቺ በጣም አሪፍ እቃ ናቸው። አሁን የማሳያችሁ በዛ ምን እናደርጋለን፣ ይሄን እናመጣለን። ይሄን ከዚህ ሚስማሯ ከታይ እንደዚህ ይገባል ማለት ነው። ይሄ ተገባ በኋላ ይሄ ብቅ አለ። ይህንኛውን ብቻውን ብንገጥመው ይዋልላል ማለት ነው። ይሄን አቅፎ የሚይዝ ይሄን አቅፎ የሚይዝ የትኛው ነው? ይሄ ነው። ይሄ አስፈላጊ ነው፣ ከላይ እንዲናስገባው ይሄ ምን ያዘው አቅፎ ያዘው ማለት ነው። አሪፍ ዕቃዎች ናቸው። ይሄ አቅፎ ያዘው። ይሄን አምጥን እንገጥማለን ማለት ነው። ይሄን ተገጠመን በኋላ ማሰር ምናምን አያስፈልግም። በጃጅ ተታያል ታደርጋላችሁ። ከላይችን ዝምብላችሁ ማዘር ነው። ጠበቀ ማለት ነው። አሪፍ ዕቃ። ይሄው ግጥም ማረይ ማለት ነው። ይሄም ትልቁም እንደዛው ማለት ነው። እንደዚህ ይሄ ትልቀኛው ነው። ይሄ መካከለኛ ነው። ይሄንኛው ደግሞ ትንሹ ነው ማለት ነው። እነዚህ ከአሪፍ አሪፍ እቃዎች ናቸው። ዋጋቸው በተመጣጣኝ ነው። መተው ይግዙ። ያለነው ጨፋሮ ቢት ከሚሴ አካባቢ ጨፋሮ ቢት ላይ ይገኛል። አዲስ አበባ ብቻ እንዳይመስላችሁ ደናቃ ያለው ጨፋሮ ቢት እዚሁ ወረዳችን ላይ አለ ማለት ነው። በወረዳችን ያካተተ እቃቤት ማንኛውም ያሟላ ነው። እነዚህን መተው እንዲገዙ እንጋብዛለን። ዋጋቸው በቀላል ዋጋ ይገኛሉ። በአሁን ሰዓት እየጨመሩ ነው የመጡት። እነዚህን ከአሁን ቀደም ምናልባት ሴቶች ገሳችሁ ልታውቁ ትችላላችሁ። አሁን ቅ እኒህ እቃዎች ተወዳጅ ሆነው እየጨመረ ነው መምጣት የያዘው ዋጋቸው እስከ ሶስት ይበቃችኋል። ይህን ታርኳችሁ መታችሁ፣ ወይም በኮሜንት ላይ ጠይቁኝ እዛ ላይ ይመልስላችኋለሁ ማለት ነው። እስተ ሶስት ነው። ሶስት ምንድነው ብላችሁ ኮሜንት ላይ ጠይቁኝ፣ እዛ አስረዳችኋለሁ ማለት ነው። ማሻአላ ተባረካላህ ብያለሁ። ላይክ ሼር እያደረጋችው ቤተሰብ እንድትሆኑ ወዱ እጋብዛለሁ። እኔ ተዙላ ላያችኋለሁ። ባይ ባይ ባይ።